እሺ ይህ የመድኃኒታችን ያለ መድኃኒት የኢየሱስ ክርስቶስ ስቅለቱን ሕማማቱን መከራውን ሊያሳይ የሚችል ስነ ስዕል ነው። በመከራ መስቀሉ ጊዜ እያለቀሱ ደረታቸውን እየደቁ የሚከተሉት ደናግለ እስራኤል ነበሩ። ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም ሲል ቅዱስ ገብርኤል መገረሙን መልሃ ሰይፎ ሰይፉን ደግሞ አንስቶና መዞ በዚያ የነበሩትን ሰዎች በሙሉ ሊያጠፋቸው ሲነሳ የሚያሳይ ነው። ከጌታችን ጎን የፈሰሰው ዋ ለአርባ ለሰማንያ ቀኑ ጥምቀት ተደርጎ የልጅነት ሀብት ያሰጣል። ዕለተ ዓርብ መከራውን ሲቀበል ማሐረብ ጨርቋን የሰጠችውና ፊቱን ጠርጎ ሲመልስ የትክክለኛ የጌታችን መልክ ስዕል የተሳለበት መሀረብ አለ። ስጋችንን ለነፍሳችን ነፍሳችንን ለእሱ እንድናስገዛ በቸርነቱ ይርዳን። እሺ ይህ የመድኃኒታችን ያለ መድኃኒት የኢየሱስ ክርስቶስ ስቅለቱን ሕማማቱን መከራውን ሊያሳይ የሚችል ስነ ስዕል ነው። በዚህ ስዕል ላይ ዕለተ አረብን በደንብ አጉልቶ ሊያሳይ የሚችል ሕማማተ መስቀል መከራውን በሙሉ የሚገልጡ በጣም ብዙ መገለጫዎች ያሉት ነው። ቅዱስ ጎርጎሪዎስ እና ቅዱስ ባስሌዎስ በመርቆሪዎስ ስዕል ከተማጸኑ በኋላ ቅዱስ መርቆሪዎስ በስዕሉ ላይ ያለው ያንን የልባቸውን መሻት ፈጽሞላቸው እንደመጣ ቅዱስ ባስሌዎስ ቅዱሳን ስዕላት ነባቢያን መጻሕፍት ናቸው፣ የተቀደሱ ስዕሎች ማለት ተናጋሪ መጻሕፍት ናቸው ብሎ እንደመሰከረ ይሄ ስዕል በራሱ ዕለተ ዓርብ ቀራኒዮና ጎልጎታ የሰውን ሊና ሊወስድ የሚችል ነው። በስዕላት ታሪክ ውስጥ ቀደምትነት ያላቸው የክርስቶስን ስዕል በመሳል የሚታወቁት ወይም የስዕላቱ መገለጫ የሆኑ ሶስቱ ናቸው። አንደኛው ዕለተ ዓርብ ያለውን ስቅለት የሳለው ሐዋርያው ቅዱስ ዮሐንስ ነው። ሁለተኛው የፕሮቅላ የምትባል አንዲት ሴት ከ36ቱ ቅዱሳት አንስት መካከል ኋላ ተደምራ የምትታወቅ ጌታችን ኢየሱስ ክርስቶስ በመንገድ ሲሄድ ዕለተ ዓርብ መከራውን ሲቀበል ማሐረብ ጨርቋን የሰጠችውና ፊቱን ጠርጎ ሲመልስ የትክክለኛ የጌታችን መልክ ስዕል የተሳለበት ማረብ አለ። ይሄ ዳ ቬሮናይከን የሚባል ወይም ደግሞ ቬሮኒካ ተብሎ የሚታወቀው እውነተኛው ስዕል የሚባለው ነው። ሶስተኛ ወንጌላዊ ሐኪሙ ቅዱስ ሉቃስ የሳለው የእመቤታችን የቅድስት ድንግል ማርያም ከተወደደ ልጇ ጋር ያለ ምስለ ፍቁር ወልዳ የሚባለው ስዕል ነው። ይህንን ስዕል ዮሐንስ ወልደ ነጎድጓድ ነው የሳለው ጥንቱን ሲስለው ጌታችንን እንዲህ አድርጎ አይደለም የሳለው፣ እርቃኑን ነበር የሳለው። አይሁድ እርቃኔ እንደ ሰቀሉኝ እርቃኔን ትስለኛለህ ብሎት ጌታችን ዳግመኛ፣ ዮሐንስ ከለሜዳ አልብሶ ጌታችንን ሸፍኖ ስሎታል። ያ ስዕል በዚህ አንጻር የተገኘ ነው። ንጉሱ ነው የክርስቶስን መከራና አይሁድ በጭካን ያደረሱበትን ግብ ሲሰማ ተጸጽቶ እናቱን አገልጋይ ሆኜ ልርዳት ብሎ ሊያስመጣ ሲል ጌታ ተላ ስጋዋን ወይም ምድራዊ የሆነ ደስታዋን አይሻምና እመቤታችን ነጥቆ፣ ዮሐንስን ግን ዳ ጽና ነው ብሎ ልኮታል። ዮሐንስ ሲያጽናናው ለንጉሱ የሳለው ስዕል ነው። ለዕለተ ዓርብ ብላ ቢቻናችን የምታስተምረው በዚህ ስዕል ላይ ኢየሱስ ክርስቶስን ሲሰቅሉት ለተሳልቆ ለማፌዝ ኢየሱስ ናዝራዊ ንጉስ አይሁድ የሚል በሶስት ቋንቋ የተጻፈበት ጽሕፈት ጲላጦስ በራሱ ላይ አድርጎ እንደነበረ እኔ ነኝ አለ እንጂ አንተ ነው አትበለው፣ ስለዚህ ነኝ ብሏል ብለህ አስተካክለው ሲ ሲዘ ጻፍኩ ጻፍኩ የጻፍኩትን ጽፌያለሁ ብሎ ንግሥናውን፣ ጌትነቱን የመሰከረበት ማሳያ ነው። በዚህ ስዕል ላይ ዮሐንስን በአንጻረ መስቀል ቀዊሞ ዮሐንስ በከ በመስቀሉ አንጻር ቆሞ ዮሐንስ አለቀሰ የሚለው ነብያችን መነሻ ድርሰት ምክንያት በማድረግ በመስቀሉ አንጻር ቆሞ የሚያለቅስ ሁለተኛ ደግሞ በእንባው የምትገለጥ እመቤታችን ክርስቶስ በመከራ መስቀሉ ጊዜ እያለቀሱ ደረታቸውን እየደቁ የሚከተሉት ደናግለ እስራኤል ነበሩ። ኦ አንትሙ አዋልደ እስራኤል ኢትብካ አንተያይ አላ በካ አንተያከን ወበንታ አዋልድክን። እናንተ የእስራኤል ቆነጃጅ ሴቶች ሆይ ደናግላን፣ ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁ አልቅሱ ብሎ ለቅሶ ከልክሏቸው ለክሶ ግድ ተቀባይነት ያለው በመስቀሉ አንጻር አንድያ ልጇ ተላልፎ ተሰጥቶ ጠልተው ተመቅኝተው ገርፈው ገፈው የሰቀሉትን ክርስቶስን አስባ በመስቀሉ አንጻር ቆማ ስታለቅስ የእመቤታችንን ሐዘኗን የሚያሳይ ነው። ከዚያ ውጪ ጌታችን በተሰቀለ ሰዓት አምጥተው በሰፍነግ ላይ አድርገው ሐሞትና ኮምጣጣ መራራ የሚሆን ከርቤ ጨምረው ተጠማው ሲል እንደሰጡትም የሚያሳይ ነው። አክሊለ ሦክ ተቀዳጅቶ ሰውነቱ በሙሉ ቆስሎ ደምቶ መከራ ሲቀበል የፈሰሰውን ደሙን በብርሃን ጽዋ ቅዱስ ዑራኤል መልአክ ተቀብሎ በብርሃን መነሳንስ በዓለም ላይ ንዝሃት ወይም በመርጨት ምድሪቷን ሊቀድሳት ሲል የሚያሳይም ጭምር ነው። ሁለት መላእክት በግራና በቀኝ ደግሞ የሚያሳያል። አንደኛው አፉን የያዘ ነው። አንደኛው የተገረመ ነው። ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም ሲል ቅዱስ ገብርኤል መገረሙን መልሃ ሰይፎ ሰይፉን ደግሞ አንስቶና መዞ በዚያ የነበሩትን ሰዎች በሙሉ ሊያጠፋቸው ሲነሳ የሚያሳይ ነው። ወከላአቶ ምረቱ ለክርስቶስ የክርስቶስ ምረት ስትከለክለው ሰይፉ የምኩራብ መጋረጃ ለሁለት እንደቀደደ የምኩራ መጋረጃ የመቅደስ መጋረጃ መቀደድ ማለት ሰው ሲሞትበት ሐዘኑ ሲጸና ልብሱን እንደሚቀደው ቤተ ክርስቲያን በዕለቱ ሐዘንተኛ አዘንተኛ መሆኗን የሚያሳይ ነው። ኤት አምራቱ ማሳያ ነው። በምድር መካከል አራት ተምራት ተደርገዋል። የቤተ መቅደስ መጋረጃ ለሁለት ተቀዷል። መቃብራት ተከፍተዋል። አለት ተሰንጥቋል። ሙታን ከአምስት መቶ በላይ ከስድስት መቶ በታች በዕለት ዓርብ ተነስተዋል። በሰማይ ደግሞ ጨረቃ ደም ለብሳለች፣ ፀሐይ ጨልማለች፣ ከዋክብት ፈጥነው ወደ ምድር ወድቀው ተአምራት ተደርጓል። አንድ ሀራዊ ጭፍራ በጦር መጥቶ ለንጊኖስ የሚባል ሰው የጌታችንን ጎኑን ወግቶታል። ከጎኑም በለፊደል ደምና ውሃ ፈሷል። ደሙ ወደሙ ለኢየሱስ ክርስቶስ ያነጻሃነም ኩሎ ሃጣዊ ነው የክርስቶስ ደም ከኃጢአት ሁሉ ያነጻናል እንደተባለ ቅዱስ ቁርባን ሆኖ የሚያገለግል ነው። ውሃው ማየገቦ ተብሎ እጽበተ መድኃኒት ልጅነትን ሀብት አድርገን ከኃጢአትና ከበደል እዳ ፍዳ መርጋም እንደሌለብን አጽንተን ወደ እግዚአብሔር መንግስት ለመግባት ጥምቀቱ ነው የሚያገለግል ነው። የሚጠመቅ ሰው ማየ ገቦ ይባላል። ከጌታችን ጎን የፈሰሰው ውሃ ለአርባ ለሰማኒያ ቀኑ ጥምቀት ተደርጎ የልጅነት ሀብት ያሰጣል። ጌታችን የተሰቀለበት ቦታ ቀራንዮ ይባላል። የተቸነከረበት ስፍራ ደግሞ በራሱ ጎልጎታ ይባላል። ጎልጎታ ማለት የራስ ቅል ማለት ነው። ብዙ ጊዜ ክርስቶስ ስቅለት ላይ የራስ ቅል ተደርጎ እንደዚህ ሲሳል እንመለከታለን። መስቀሉን ቆፍረው ሲቀብሩት እንደ መጨረሻ አለት መዳረሻ አፈር አውጥቶ ያደረጉት የአዳምን ራስ ቅል ነበር። አዳም የተቀበረው በዚህ በጎለጎታ ነው። የክርስቶስ መስቀል የተተከለው ደግሞ የምድር ማዕከል በምትሆነው አዳም ከተሰራበትና መቃብሩ ካለበት የራስ ቅሉ ከተቀበረበት ስፍራ እንደሆነ የቤቻን ታሪክ የቤቻን ትውፊት ያስረዳል። በዚያ ስፍራ ላይ የፍጥረት ሁሉ ወኪል የሆነ አዳም ከተቀበረበት ስፍራ የክርስቶስ መስቀል ተተክሏል ማለት ነው። ይሄ ማሳያ አዳም ብቻ ሳይሆን የአዳም ትውልድ በሙሉ የክርስቶስን ህማሙንና መከራውን በአይምሮ በሀሳቡ በጭንቅላት ተሸክሞ እንደሚሄድ ማሳያም ጭምር ነው ማለት ነው። ዲበ ሃይማኖተ መስቀል ታንጸ መሰረታ ለሃመረነ ቅድስት ቤተ ክርስቲያን ሊቁ ቅዱስ ቀሌምንጦስ በ በመስቀል ሃይማኖት ላይ የቤተ ክርስቲያናችን መርከብ ሃይማኖት ታንጿል ይላል። መርከብ የተባለች ቤተ ክርስቲያናችን መሰረቱ የታነጸው በመስቀል ሃይማኖት ላይ ነው። ስለዚህ መስቀሉ ሃይማኖት እያንዳንዳችን ልብ ላይ እያንዳንዳችን አይምሮ ላይ እያንዳንዳችን ጭንቅላት ላይ የተሳለ ነው በፊታችን እንደተሰቀለ ሆኖ ተስሎ እንዳናስተውል አዚም ያደረገባቸው ማን ነው ተብሎ የገሊላ ህዝቦች እንደተነቀሱ እንደተወቀሱት ሁሉ ምእመናንም እለት እለት ህማሙን፣ መከራውን እያሰቡ የክርስቶስን ስቅላቱን እየተዘከሩ በሊናቸው ህማሙን፣ መከራውን ለማሰብ ቀራንዮ መድረስ በልባቸው ማንባት ማልቀስና የህማሙ ተካፋይ መሆን ይጠበቅባቸዋል። እንዲህ ያለው ስዕል ከተሳለ በኋላ በቤተክርስቲያናችን ዕለተ ዓርብ ዕለተ ዓርብ እየወጣ ድርሳነ መድኃኔዓለም፣ ድርሳነ መስቀሉን፣ ድርሳነ ማህያዊ እንዲያሉ ደጋግ መጻሕፍት በሙሉ ለምእመናን እየተተረጎሙ ሕማማተ መስቀሉ የሚተረክባቸው ታሪኮች አሉ። በሰሜኑ ሀገራችን ክፍል በጣም የተለመደ ነው። ታላቁ መምህራችን ሊቀሊቃውንት የኔታ ዝራ ዕለተ ዓርብ ዕለተ ዓርብ በደብራቸው አስተዳዳሪና የጉባኤ መምህር ሊቀሊቃውንት ሆነው በተሰየሙበት የመድኃኔ ዓለም ቤተክርስቲያን ዕለተ ዓርብ እንዲያለውን ያለውን ስል እያወጡ ጸሎት ያደርሳሉ። ህማሙና መከራው ለህዝቡ በንባብ ጭምር ሲያስተምሩበት ይታያል ማለት ነው። ህማማችንን የተሸከመ ሞታችንን ድል ነስቶ እርሱ ሞቶ ያሸነፈ ክርስቶስ አምላካችን፣ በእርሱ ቁስል ተፈውሰናል፣ ከወደቅንበትም ተነስተናል እና እለት እለት ባይነሊናችን እንዲያለውን ሕማሙን መከራውን እያሰብን የተከፈለንን ዋጋ ሳንረሳ የሱን መስቀል ሳይሆን እያንዳንዳችን የራሳችንን መስቀል ተሸክመን ስጋችንን ለነፍሳችን ነፍሳችንን ለሱ እንድናስገዛ በቸርነቱ ይርዳን። መልካም የስቅለት በዓል ይሆንላችሁ። ከልብ አመሰግናለሁ።